ጤና ይስጥልኝ፣ የተከበራችሁ ወዳጆቻችን፣ የእለቱን ዜና ይዤላችሁ ቀርቤያለሁ። ሉሉ ብራውን ነኝ። አብራችሁን ቆዩ። የእለቱ ዋና ዋና ዜናዎች ላሰማችሁ። ፑቲን ለፋሲካ የተኩስ አቁም ቢያውጁም ጥቃቱ እየተፈጸመ መሆኑን ዜሌንስኪ ተናገሩ። በሺዎች የሚቆጠሩ አሜሪካዊያን ትራምፕን በመቃወም አደባባይ ወጡ። ነኝን አንድ ባንድ ድረስላችሁ ሰብስክራብ እና ላይክ እንድታደርጉ ዜና፣ አብራችሁን ቆዩ። የአሜሪካን ፕሬዝዳንት ዶናልድ ትራምፕ በቅርቡ የወሰዳቸው እርምጃዎችን በመቃወም ቅዳሜ ላይ በሺዎች የሚቆጠሩ ሰዎች በአሜሪካ የተለያዩ ከተሞች አደባባይ ሰላማዊ ሰልፍ ወጡ። ራሳቸው አምሳምሳን በማለት የሚጠሩ ሰልፈኞች አደባባይ የወጡት የአሜሪካ አብዮታ ጦርነት የተጀመረበት 250ኛ ዓመት ታሳቢ በማድረግ ነው። ተቃዋሚ ሰልፎች 50 ተቃዋሚዎችን 50 ግዛትና አንድ ንቅናቄ የሚል ለመቅለዝ በማለት ራሳቸውን ይጠራሉ። ከዋይታ መካከል እንዲሁም ከተማዎች መነሻ በመደቅ እያሰሙ ይገኛሉ። ብዙዎችን በስጠት ወደ ኤልቫዶር የተወሰዱ ኪልማን እንዲመልስላቸው ጠይቀዋል። አሜሪካን ውስጥ የፖለቲካ ተቃዋሚዎች በጣም እየተለመዱ እየሆኑ መጥተዋል። በማዘወር መጀመሪያ ላይ በመላ ሀገሪቷ እየተካሄደ ያለው እጃቸውን አንሱ የሚል ተቃውሞ በአስር ሺዎች የሚቆጠሩ ሰዎች ተሳትፈውበታል። ጋሎፕ የተሰኘ ተቋም በቅርቡ በሰበሰበው የህዝብ አስተያየት 45 በመቶ መራጮች የትራምፕ የሩብ ዓመት አፈጻጸም ይደግፋሉ። ትራምፕ በመጀመሪያ አስተዳደር ዘመናቸው በተመሳሳይ ወቅት የነበራቸው ድጋፍ 45 በመቶ ነበረ። እንደ አውሮፓውያን አቆጣጠር ከ1952 እስከ 22 መካከል ያሉ ለተመረጡ ፕሬዝዳንት በመጀመሪያ ሩብ ዓመት በአማካኝ 60 በመቶ የህዝብ ድጋፍ አግኝቶ ነበረ። ቅዳሜ ለተቃውሞ አደባባይ የወጡ ሰዎች የመንግስትን ብቃት በሚገመግሙ መሠሪያ ቤቶች የተለያየ ስራዎችን እንዲዘጉ በመደረጋቸው የትራምፕ አስተዳደር የኤል ሳልቫዶር ዜጋ የሆኑ አርባ ጋሪዮስን እንዲመለስላቸው ለማድረግ ፈቃደኛ አለመሆኑን ጨምሮ በርካታ የትራምፕ እርምጃ አንስቶ ተቃውሞ አሰምተዋል። የሩሲያ ፕሬዚዳንት ቭላድሚር ፑቲን ወታደሮቹን ለፋሲካ በዓል የተኩስ አቁም እንዲያደርጉና ማንኛውም ወታደራዊ እንቅስቃሴ እንዲያቆም ማዘዛቸውን ተናገሩ። ቭላድሚር ፑቲን በትናንትና ዕለት ለ30 ሰዓታት እስከ የሚቆይ ተኩስ አቁም እያወጁ ሲሆን የሩሲያ ወታደሮች የሚፈጽሙት ጥሰቶች ካሉ ምላሽ ለመስጠት ዝግጁ እንዲሆኑ አሳስበዋል። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ሀገራችን የተኩስ አቁም እንደምታከብር ቢነገርም ሞስኮ ቃሏን አጥፋለች ሲሉ ከሰዋል። ሩሲያ እንዲህ በድንገት ሙሉ በሙሉ ያለምንም ቅድሚያ ሁኔታ የማሰሪውን ልንቆጸት ለማሰኘት ከወሰነች ዩክሬን በሩሲያ ላይ የወሰነችን እርምጃ ትወስዳለች ብለዋል። ተግባራችን ተመጣጣኝና አቻ የሆነ ሙሉ ያለ ቅድሚያ ሁኔታ የ30 ቀን የተኩስ አቁም ሀሳብ በጠረጴዛ ዙሪያ ተቀምጠን እናወራለን ስሉ ተናግረዋል። ምላሹ ከሞስኮ መምጣት አለበት ስልም ደግሞ ቤክስ ገጻችሁ ላስፍረዋል። አክሉም ሩሲያ በኩርስክ አካባቢ ውጊያ መቀጠሉና የሩሲያ ሰው አልባ አውሮፕላኖች አሁንም ጥቃት እየፈጸሙ መሆኑን ተናግረዋል። ዩክሬን የተኩስ አቁም ከፋሲካ ምሽት በላይ ለማራዘም ዝግጁ መሆኗን ዜሌንስኪ ተናግረዋል። ቀደም ሲል አሜሪካ የ30 ቀን የተኩስ አቁም ሃሳብ ያቀረበች ሲሆን ዩክሬን ተስማምታ ነበር። ለፑቲን መግለጫ የሰጡት በኤክስ ገጻቸው ለምላሽ የሰጠው የዩክሬን የውጭ ጉዳይ ሚኒስትር አንደር ሩቢው ፑቲን ለተኩስ አቁም ዝግጁ መሆኑን በመግለጫ ሰጥተዋል። ከ30 ቀናት ይልቅ 30 ሰዓታት ብለዋል። እንደ አለመታደል ሆኖ የሚሰጡ መግለጫዎች ከድርጊታቸው ጋር የማይመጣጠን መሆናቸው የሚያሳይ ለረጅም ታሪክ አለን ብለዋል። ቃላችን ሊታመን እንደማይችል እናውቃለን እና ከቃላችን ይልቅ ድርጊታችንን እንመለከታለን ስሉ ተናግሯል። ፑቲን ሩሲያ የፋሲካን በዓል ምክንያት በማድረግ የተኩስ አቁም ማድረጓን እንገልጻለን። ስለዚህ ውልብ ወታደሮች እንቅስቃሴ እንዲያቆሙ አዝዣለሁ ያሉ ስሉ ፑቲን ተናግረዋል። ጦርነቱን ለማስቆም አሜሪካን ከሩሲያ ጋር ቀጥታ እየተነጋገረች ቢሆንም ምንም የታየ ተጨባጭ ለውጥ የለም። ባለፈው ወር ሞስኮ በአሜሪካ የቀረበላትን ሙሉ በሙሉ ያለምንም ቅድሚያ ሁኔታ የተኩስ አቁም ሀሳብ ውድቅ አድርጋለች። ዩክሬን በተኩስ አቁም ሀሳብ መስማማቱን የገለጸችው ወዲያው ነበረ። በሩሲያና በዩክሬን መካከል ተጨማሪ የሰላም ስምነት ንግግር ለማድረግ ጥረት ቢደረግም ሁለቱም ሀገራት ውይይቱ ከባድ የሚያደርጉ ከሆነ አሜሪካን በአሸማገኝነት እንደማትሳተፍ ፕሬዚዳንት ዶናልድ ትራምፕ ዓርብ ዕለት አስታውቋል። በአውሮፓ አቆጣጠር በ2023 የኦርቶዶክስ እምነት ተከታዮች የሚያከብሩት የገና በዓል ወቅት የተኩስ አቁም አዋጅ ታውጆ ነበረ። ሁለቱም ወገኖች ባቀረቡት ሀሳብ ባለመስማማታቸው ሁሉ ፈርሶ ነበረ። በዩኬ የሚገኘው ውጭ ጉዳይ መሰሪያ ቤቱ ቃል አቀባይ የፑቲን የተኩስ አቁም መግለጫ አስመልክቶ በሰጠው ምላሽ ፑቲን ሙሉ በሙሉ የተኩስ አቁም ስምምነት በማድረግና የዩክሬን መንግስት የሚያቀርበውን ጥሪ የፈጸሙት አሰቃቂ ወረራ በማቆም ለሰላም ያላቸው ቁርጠኝነት የሚያሳይ ጊዜ አሁን ሲሉ ተናግረዋል። ለፋሲካ በዓል የሚደረግ የአንድ ቀን ረፍት ብቻ አይደለም ስሉ ተናግረዋል። በዚህ ጦርነት ከሁለቱ ወገኖች በመቶ ሺዎች የሚቆጠሩ ዜጎች አብዛኞቹ ወታደር መሆኑም ጭምር ደግሞ ተናግረዋል። ዩክሬን የእኛ ምሳሌ ትከተላለች ብለን እናስባለን። ወታደሮቹ የተኩስ አቁም የሚጥሱ የጠላት እንቅስቃሴ ማንኛውም የጥቃት እርምጃዎችን ለመምካት ዝግጁ መሆናችን ጭምር እንገልጻለን ብለዋል። የሩሲያ መከላከያ ሚኒስትር የተኩስ አቁሙ ስምምነት በዩክሬን በኩል ተፈጻሚ እስከሆነ ድረስ እኛም እናከብራለን ስሉ ተናግረዋል። በሩሲያና በዩክሬን ጦርነት በድንገት የጦርነት ማቆም ጥሪ ሲተላለፍ የመጀመር አይደለም።